ህይወት ባጋጣሚ አስተማሪ የህይወት ታሪክ ክፍል አምስት ጸሐፊና አቅራቢ ፋሚሊ ቲዩብ እንዴ ማሚ አረ እኔ ምንም አልኩም ተረጋጊ ምንሆንሽ ነው እኔ ምንም አልኩም አልኩሽ እናቴ ደስ የሚል የምስራች ይዤልሽ እየመጣሁ ነው የእውነት ነው የምልሽ በጣም ነው ደስ ያለኝ ብቻ ተረጋጊ ሽ እናቴ አሁን ወደ ቤት እየመጣሁ ነው ብዬ ስልኩን ዘጋሁና ቶሎ ብዬ ቢሮዬን ቆላልፌ ለሁሉም ሰራተኞች የሚገባውን ስራ እንዲያስተካክሉና ሁሉም ከጨረሱ በኋላ ወደ የቤታቸው እንዲሄዱ እኔ እንደማልመለስ ነግሬያቸው ወደ ቤት ተመልሼ ሮጥኩኝና ሄድኩኝ። ወደ ቤትም እንደገባው ሰልዬ እናቴን እቅፍ አደረግኳት። ልጄ ምን አግኝተ ነው እንደዚህ ደስተኛ የሆንከው? አረስኪ ለእኔም ንገረኝ አለችኝ። እናቴ አታምኝም። በቃ ምን ልበልሽ አልኳትኝ። አረ ልቤን አንጠለጠልከው ልጄ፣ ምን ተገኝቶ ነው? የስራ እድገት አገኘህ ወይስ ምን አገኘህ? አለችኝ። አይ ማሚ፣ አረ ምን ስራ እድል። የሚገርመው በአባ ሁልጊዜም የእኛን ዘር ይመስላል፣ ደግሞ ወደ እኛ እየመጣ ነው። ይሄ ነገር ምንድን ነው ትይ አደለም? አልኳትኝ። አዎ፣ ታዲያ ከእሱ ጋር ምን አገናኘው? አለችኝ። አረ ቀላል ያገናኘዋል ያቺ ከዘመናት በፊት በትምህርት ቤት ልቤን ሰርቃኝ ጠፋች ያልኩሽ ልጅ ዛሬ ደውላ ምን መሰለ ምስራች ነገረች መሰለሽ አልኳትኝ። አይ እንግዲህ ልጄ የበለጠ ልቤን አንጠለጠልከው ንገረኝና እኔም ልወቀው አለችኝ። እኮል ነግሻል ማምዬ። ከዛም በኋላ ስልክ ደወለችና አወራን። ከዛ በአባይ አንተ ልጅ ነው አላለች መሰለሽ አልኳትኝ። ብቻ ምን ልበላችሁ ባለችበት ክው ብላ ነው የቀረችው። እማ እናቴ ምን ነው ምንሽ፣ ምን ሆንሽ ነው አልኳትኝ። አይ ልጄ አረ ምን ሆን አለው ደስታው ነው እንደዚህ ድርቅ ያደርገኝ። የእውነትህን ነው ወይስ እንደለመድከው ሰርፕራይዝ ነው፣ ያ ፕራንክ የምትሉትን ነገር ልታደርገኝ ነው ልጄ? ቁም ነገርና ጨዋታ መለየት አለብህ ልጄ አለችኝ። አረማሚ በፍጹም እንዴት በዚህ ይቀልዳለው? እናቴ ደግሞ በዚህ ነገር ይቀልዳል? የእውነት ነው የምልሽ። እኔም ስሰማ ልክ እንዳንቺ ነው የደነገጥኩትና ግራ የገባኝ የነበረው። እናም በቃ እንደዚህ ነው የሆነው። ያኔ በዩኒቨርሲቲ መጨረሻው ቀን የፕሮግራም ነበረን አይደለም? እና በቃ የዛን ቀን የተፈጠረ ስህተት ነው ማምዬ። አታምኝም፣ በጣም ነው የምታሳዝነው። ታሪኳን ሁሉን ነገር አውቃለውኝ። አባቷንም በህይወት አጣች። በጣም ነው ያሳዝነችኝ አልኩኝና ወደ ራሴ ትክዝ አልኩኝ። እናቴም አይ ልጄ እንዴት ደስ የሚል ምስራችን የነገርከኝ፣ እግዚአብሔር ይመስገን። ለዘመናት ምን አለ ልጄ የአብራኩን ክፋይ ባስታቀፈኝ ስል ለካ የራሴ ነው፣ የልጅ ልጅ ነው ሳሳድግ የቆየሁት። እግዚአብሔር ወይ ተመስገን አለች። አልሚም እልልታውን ቀለጥ አደረገችው። እንዴ አልሚ ምን እየወሽ ነው አልኳት። አንዴ ወንድም ጋሼ እንዴት እልልታማ ከዚህ በላይ እንዴት ይባላል ብለህ ነው? ዋ ለዘመናት ስንናፍቁ የነበረው የወንድሜ ልጅ ሳቅፌ አብሬ ስኖር እንዴት አሁን ደግሞ ደስ አይለኝ አንትየው አለች። አለችኝ ብቻ ምን ልበላችሁ፣ ሁሉም በደስታ ቤቱ ተሞላ። ልቼንም እቅፍ አደረግኩትና ሳምኩትኝ። እናቴም አልሚ ልጄ ነጠላዬን አቀብኝ እስኪ አለች። እንዴ ማምዬ፣ ወዴት ልትሄጂ ነው አልኳትኝ። አይ ልጄ ና በል አንድ ቦታ ይዘኸኝ ሂድ። ቤተ ክርስቲያን ደርሰን እንመለሳለን አለችኝና በመኪና ወደ ቤተ ክርስቲያን እዣት ሄድኩኝ። ቤተ ክርስቲያንም ስንደርስ በል አንተ እዚህ ጋር ቆየኝ፣ እኔ አንድ ቦታ ደርሼ እመጣለሁ አለችና ወደ ውስጥ አመራች። ወዴት ልትሄድ እንደሆነ ግራ ገባኝና ከኋላ ቀስ እያልኩ ተከተልኳት። አባቴ መቃብር አጠገብ ሄዳ ቁጭ አለች። ብቻ ምን ልበላችሁ፣ በርቀት ነበር የምከታተላት። እጇን ታወራጫለች፣ ምን ትላለች፣ በቃ በአካል ያለ ሰው የምታናግር የምትመስለው በጣም ተገረምኩኝ። ምን አይነት ፍቅር ነው ከሞትም በኋላ እንደዚህ አይነት መግባባት፣ እንደዚህ አይነት መነጋገር ብዬ ለራሴ ወይ አምላኬ ተመስገን አልኩኝና ወደ ቤተክርስቲያን ልሳለም ጠጋ አልኩኝ። እሷም ከሰላሳ ደቂቃ በኋላ ወደ እኔ መጣች። ልጄ አሁን ጨርሻለሁ እንሂድ ወደ ቤት አለችኝና፣ እደጃፉ ላይ ተሳልማ ወደ ቤት አመራን። ማሚዬ ምን እያደረግሽ ነበር ግን አባቢ ቅም አልኳትኝ። አይ ልጄ፣ ለዘመናት ሲናፍቀው የነበረው የልጅ ልጁ እቤቱ እንዳለና የእሱ ምትክ እንዳገኘን ነገርኩት። ብታይ እንዴት ደስ እንዳለው አጠይቀኝ አለችኝ። እንዴ ማሚዬ እንዴት ደስ ይለዋል? እሱ ኮ ሙታደን እንዴ አልኳትኝ። አይ ልጄ ስጋው ሞተ እንጂ ነፍሱ ከነፍሴ ትነጋገራለች። አካላቱ ሁሌም ከአካላቴ ናት። ምክንያቱም እኔ ደስታ ሲሰማኝ እሱ ደስታ ይሰማዋል። አይ ልጄ እንዲህ ነው እኮ ህይወት፣ አለችኝ። በጣም ከረመኝ። የእውነት ለመናገር እንደዚህ አይነት ፍቅር በዚህ ዓለም ላይ ይኖራል ብዬ መገመት አቃተኝ። ምክንያቱም እናቴ ሲከፋት ሁልጊዜም አባቴ ፎቶ ጋር ቁጭ ብላ የሆነ የምታማክረው ነገር ያለ ይመስል በቃ በግርምት ትመለከተዋለች። ሁሌም ይገርመኝ ነበረ። ዛሬ ደግሞ የበለጠ ግርም ትጫረብኝ። ምክንያቱም እንዴት በአካል የሌለን ሰው ማናገርና በአካል የሌለን ሰው ማወያየት እንደሚቻል ግራ ነበር የሚገባኝ። ወይ ፍቅር አልኩኝና፣ አይ ማሚ፣ የሚገርም ነገር እኮ ነው። ምን አለ እንደ እናንተ አይነት ፍቅር ለሰው ሁሉ ቢሰጥ አልኳትኝ። አይ ልጄ፣ ፍቅር መታደል ነው። ፍቅር መቀበል ብቻ ሳይሆን መስጠትም ጭምር ነው። አንዳንደኛ ሰዎች ፍቅር ፍቅር ስንል እንገኛለን። ሆኖም ግን መቀበልን እንጂ መስጠት አናውቅበትም። ደግሞ እኮ ክርስቶስ የሚያስተማረን ፍቅርን ነው የሰጠን እንጂ ከኛ ምንም የተቀበለው ነገር የለም። እኛ ስንተፋበት፣ እኛ ስንወግረው፣ እሱ ግን በምሕረቱ ይቅር በላቸው ሲል ነበረ። እናም ልጄ ፍቅር የሚሰጥ እንጂ መቀበል ብቻ አይደለም አለችኝ። እምነት ብለሻል እናቴ? አዎ ክርስቶስ ለእኛ ብዙ ነገር የሆነው ጌታ ሆኖ ወድታች ወረደ፣ አባት ሆኖ ዝቅ አለ። በቃ ብዙ ነገር ሆነ። መቼም ከአንቺ በላይ ስለ ቃሉ አላቅም አልኳትኝ። አይ ልጄ ይሁን እስኪ ጥሩ ነህ፣ አንተም ጎበዞ ነሃል። የአባት ግርፍ አደለህ አለች። ብቻ ምን ልበላችሁ፣ ከቤተክርስቲያን ተሰላልመን ወደ ቤታችን አመራን። እቤትም ስንደርስ አልሜ ያችን መወዳትን ቡና አፈልታ ጠብቃን ነበር እና ቡናችንን እያፈላን ጨምጨዋታችንን ቀጠልን። በዚህ መሃልም ሰዓቱን ሳናቀው መሽቶ ነበርና አስራ ሁለት ሰዓት አካባቢ በድጋሜ ስልኬ ጠራ ስልኬንም ሳነሳ ያቺ ጉብል የልቤ ንግስት ነበረች ቶሎ ብዬ ወደ ክፍሌ ሊሄድ ስል ምን ነው ልጄ እዚ ሆን አውራ እንጂ ምን የተለየ ነገር አለ አለችኝ አይ ማሚዬ አልኳትና እንደውም ቆይ በቃ ላስተዋውቅሽ አልኳትና ስልኩን አነሳው ሄሎ አለች ከዛ ወገን ሄሎ እንዴት ነሽ ደህና ነሽ ወይ ብዬ እኔም ሰላምታዬን አቀረብኩኝ። በመቀጠልም ቅር ካላለሽማ የሚል አስተዋውቅሽ አልኳትኝ። እሷም አረደስ ይለኛል በማለት ምላሿን ሰጠችኝ። እኔም ወደ እናቴ ስልኩን አቀረብኩትኝ። ሄሎ አለች እናቴም ከዛ ወገንም መልሱን ተሰጣት። ልጄ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። አዎ እግዚአብሔር ይመስገን። አዎ እንግዲህ ምን ታደርጊዋለሽ፣ እግዚአብሔር የፈቀደው ነው የሚሆነው። ሰው ነህና እንግዲህ ያው ትኖራለህ አፈር ነህና ወደ አፈር ትመለሳለህ አይደል የሚለው ቃሉ ተ በኋላ፣ እንግዲህ እኛ ወደ እነሱ እንጂ እነሱ ወደ እኛ አይመጡም። አንቺማ አባትሽን እንዳጣሽ ሰማው እግዚአብሔር ጽናቱን ይስጥሽ። እንደው ልጅ የሰው ሀገር እንዴት አድርጎሻል? እንደው ምታውቂያቸው ስዛሉ ብላ ጥያቄዋን ቀጠለች እኔ በዛ አቅልሞት ጉትሳ ምክንያቱም እናቴ በቃ ሁሉን ነገር በዛ ኢትዮጵያ ያለ መስላት ይመስለኛል። ሁሉንም ጥያቄዋን አንድ በአንድ ታከታትለው ጀመር። እንዴ ማሚ እዛ እኮ የሰው ሀገር አይደል እንዴ ቋንቋቸው ከቋንቋች የማይገናኝ ሃይማኖታቸው ከሃይማኖቶች የማይገናኝ የሰው ሀገር እኮ ነው ያለችው አልኳት። አይ ልጄ መቼ አጣሁት ብለህ ነው ያው ኢትዮጵያኖችን ካገኘች ብዬ ለማለት ነው ብላ ስልኩን ተሰናበተቻትና ስልኩን ለኔ ሰጠችኝ። እኔም ካወራዋት በኋላ ምን ያህል ጊዜ እንደቆየች እንደምትቆይና ሁሉን ነገር አወራን። እሷም ሁለት ዓመት ኮንትራቷን ጨርሳ እንደምትመጣ እንዳሰበች እንደነበረና ሆኖም ግን ቤቱ ስላልተስማማት አሁን ስለጠፋች ምንም ነገር ማስተካከል እንዳልቻለች ነገረችኝ። ምክንያቱም ጠፍተው ሲሰራ ፓስፖርት ወረቀት የሚባል ነገር ስላለ እሷ ደግሞ ከቤት ፓስፖርቷን ጥላ ስለወጣች አሁን ላይ እንደፈለገች መምጣት አትችልም። እኔም አይዞሽ፣ ትንሽ ጊዜ ነው ነገሮች ይስተካከሉና ካልሆነ አንዳንድ ኢንጀንሲዎችን ኤምባሲ አነጋግሬልሽ እንድትመጪ እናደርጋለን፣ በቃ ይበቃሻል ስደት አልኳትኝና ስልኩን በቃ እንዳይቆጥርብሽ ካልሆነ ቴሌግራም ላይ እናወራለን አልኳትና ስልኩን ሴቭ ላደረግ ስልኩን ዘጋው። ቴሌግራም ላይም ሴቭ ሳደርግ የባባን ፎቶ አየውት፣ ደነገጥኩኝ። ምክንያቱም ይህ ፎቶ እንዴት አገኘችው ብዬ ተገረምኩኝ። ብቻ ግራ ገባኝና ቶሎ ብዬ ሪከርድ አረኩላት፣ ሄሎ ዴ፣ እኔ ምልሽ ቴሌግራም ላይ ያረግሽውን ስልክ እንትን ፎቶ ኬት አገኘሽው? ብዬ ጠይ ሪከርድ አረኩላት። እሷም ዘግይታ ነበርና የመለሰችልኝ ፎቶውንም እንዴት እንዳገኘችው ነገረችኝ። ለካ አንዲት ጓደኛዋ እኛ አካባቢ ነበረችና የዕለት ተዕለት ሁነታችንን እየተከታተለች የምታደርሳት እሷ ነበረች። በጣም ገረመኝ። ለዘመናት እንዴት ይህንን አላቅም ብዬ ገረመኝ። ምክንያቱም እንዴት እንደዚህ እንደምታደርግ ልገምት አልችልም። በእርግጥ እና ብቻ በነገሯ በጣም ተገረምኩኝ። እናም ስልኩንም መልእክቷንም ካዳመጥኩ በኋላ እኔ ምላሹን ሰጥቼ የባባን ፎቶ እንደገና ላኩላት። እሷ ጋር እንዳለ ነገረችኝ። ምክንያቱም የልደቱ ቀን አንድ የእርዳታ ድርጅት ሄደን ነበርና ያከበርነው እዛም ተከትላን ሄዳ ለካ ፎቶ ተነስተናል። ብቻ በጣም ገረመኝ። በነገራችን ላይ ባባ ሁለተኛ ዓመቱን ላያከብር ሽርጉድ እያልን ነው። በቃ ባባዬ አደገልኝ። ልጄ የአብራኬ ክፋይ የእግዚአብሔር ስጦታ ብቻ ምን ልበላችሁ፣ ህይወቴ ዛሬ ላይ በደስታ ተሞልቷል። አዎ ህይወት እንደዚህ ነው። ትላንት የነበረ ዛሬ የለም፣ ትላንት ያልነበረ ዛሬ ይኖራል። በቃ ህይወት እንደዚህ ናት። እኛ ባሰብነው ሳይሆን ፈጣሪ ባሰቡ ነው የምታኖረን ብዬ ፈጣሪን አመሰገንኩኝ። እናም እኔም ስራዬን ቀጥዬ በትጋት እየሰራሁ እድገትን እያገኘሁ እገኛለሁ። በነገራችን ላይ አለቃዬ ዛሬ ደውሎ ወደ አዲስ አበባ ሌላኛው ቅርንጫፍ እንድዘዋወር ነገረኝ። እንዴት አለቃ፣ እዚህ ያለው ስራ ብዬ ጥያቄን አቀረብኩኝ። እዚህ ያለው ስራ ሌላ ሰው እንድተካና አዲስ አበባ ላይ ትልቅ ድርጅት እየተቋቋመ ስለሆነ የግዴታ እኔ እንደማስፈልግ ነገረኝ። እኔም አለቃ፣ የእናቴን ነገር እንዴት አድርጌ እሄዳለሁ? እየተመላለስኩ መስራት አልችልም ታውቃለ፣ ብዬ አልኩትኝ። እሱም አረ በፍጹም ልጄ አዲስ አበባ አንድ አፓርታማ ተዘጋጅቶልሃል እናቱን ይዘ መሄድ ትችላለህ አለኝ። እና አለቃ ያ ከሆነማ ደስ ይለኛል፣ እናቴንም ልጄንም ይዤ እሄዳለሁ ብዬ ምላሹን ሰጠውና ስልኩን ዘጋሁኝ። በቃ ህይወት ደስተኛ አደረገችኝ። ትናንት አባቴን ባጣም፣ ዛሬ ላይ ሁሉ ነገር መንገድ መንገዱን ይዞልኛል። ዛሬ አባቴ ላይ ኖሮ ይህን ሁሉ ደስታ፣ ይህን ሁሉ ብርታት፣ ይህን ሁሉ ጥንካሬ ቢያየልኝ ብዬ ተመኘው። ሆኖም ግን እግዚአብሔር የፈቀደው አይደለም የሆነው። አዎ እግዚአብሔር መልካም ነው። እሱ የሚያደርገውን በጊዜና በሰዓቱ ሁሉን ያውቃል እሱ የፈጠረን አምላክ እስትንፋስን የሰጠን አምላክ እሱ አይደለም ብዬ ድጋሜ ፈጣሪን አመሰገንኩኝ። እናም ስራዬን ከጨረስኩ በኋላ ወደ ቤት አመራሁኝ። ቤትም ካመራው በኋላ እቤት ገብቼ ለእናቴ ሁሉንም ነገርኳት። አይ ልጄ፣ እንዴት ነው ይህ ነገር? ደስታ በደስታ ላይ ተደራረበ። ፈጣሪ የተመስገን። እና ታዲያ አሁን ይሄንን ቤትስ እንዴት አድርገን ልንሄድ ነው? አዲስ አበባስ ተስተካክሎላል አሉ ነገር አለችኝ። አዎ ማምዬ፣ አዲስ አበባ ቤት አዘጋጅተውልናል። በነገራችን ላይ የአልሜ እናት ወደዚህ ላመጣት አስቤ ያለው አልኳትኝ። ምክንያቱም የአልሜ እናት ትንሽ ታማሚ ስለሆኑ ከዛ ወደዚህ እንዲመጡ ብዬ አሰብኩኝ። የአልሚ እናት በነገራችን ላይ የሚኖሩት ሞጆና ዮሐንስ የሚባል ሀገር መሀል ላይ ነው። እዛም ትንሽ የዘረኝነት ነገር ስላለ ወደዚህ ላመጣት አስቤያለሁ። አዎ የአልሚ አባት ከሞተ በኋላ የአልሚ አባት ቤተሰቦች ወንድማችንን ንብረት መሬት በማለት እናቷን እያስጨነቋት ይገኙ ስለነበረ እኔም ነገሮችን እርግፍ አርጋትታ ወደዚህ እንድትመጣ ስላሰብኩኝ በቃ ደብረ ዘይት መጥተው እንዲኖሩ ለማድረግ ወሰንኩኝ። ወንድሟም ኮበስታታሪ ሰራተኛ ስለሆነ እኔ በምሰራበት ድርጅት እንዲሰራ ላስገባው ነገሮችን አስተካክዬለታለሁ። በነገራችን ላይ ያልሚወንድም በኤሌክትሮኒክስ ኢንጂነሪንግ የተመረቀው እናም ለድርጅታችን አስፈላጊ ሰራተኛ ስለሆነ እሳ እንዲገባ ነገሮችን አመቻቸውለት። አልሚም ይሄንን ስሰማ በጣም ደስተኛ ሆነች። እናቴም አይ ልጄ ተባረክ፣ ህይወት ዘመንህ ይባረክ፣ በትዳር ተባረክ፣ በልጅ ልጅ ተባረክ፣ አንተን የፈጠረ አንተን የሰጠኝ አምላክ እንዴት አመሰግነዋለሁ? ልጅ አንድ ሆነ ብዬ ሳስብ፣ ነገር ግን አንተን እንደ ሺዎች ነህ ብላ እናቴ የመረቀችኝ። ወዲያውም ስልክ አነሳውና ወደ ናል ቤተሰብ ስልክ ደወልን። አልሚ በቃ ምን ልበላችሁ ደስቷን መቆጣጠር አልቻለችም። ምክንያቱም እናቷ መከራና ሲቃይ ውስጥ ስላለች አሁን ወደዚህ እንድትመጣ በመታሰቡ በጣም ደስተኛ ናት። እናም አልሚም እናቷን ስልክ እንዳተና እንድታናግር ካደረግኩኝ በኋላ እኔ ስልኩን ተቀበልኩና ሄሎ ማዘር እንዴት አመሹ ብዬ ስልኩን አወራሁኝ። እሳቸውም ሰላምታቸውን ከሰጡኝ በኋላ ማዘር ወደ ደብረ ዘይት እንዲመጡ አስበናል። እናም ያለውን ነገር እዛ ጨራርሱና በቅርብ ጊዜ መጥቼ እወስዳችኋለሁ አልኳቸው። እሳቸውም በደስታ በቃ የሚሉት ስላጡ እልልልልልል ብለው እልልታቸውን አቀለጡት። ምክንያቱም በእንደዚህ አይነት ሰዓት ይህንን የምስራች መስማታቸው ለእሳቸው ትልቅ ነገር ስለሆነ ነው። ልጃቸውም ስልኩን ተቀበለና፣ ወንድሜ ምን እንደምልህ አላቅ። የእውነት አንተ ለኛ በቃ ከመልአክ እንደ መልአክ ከፈጣሪ የተላክ ስጦታችን ነክ። እህታችንን ማኖርክሳል፣ ሳያዝ እኛን ብሎ የእንኳ እንትን ተናነቀው። እንዴ ምን ሆነ ነው? አንተ እኮ ለእኔ ምርጥ ወንድሜ ነክ። መዋደድ እኮ ቋንቋ ነው። አልሜህቴ፣ አንተ ወንድሜ ሁለት እናቶች አሉን ሁለት እናቶች አለህ አንተም እኛ ታዲያ ደስተኛ አይደለንም እድለኞች አይደለንም አልኩትና እንዲህ እንዳጽናና ሞከርኩኝ ሆኖም ግን እኔም ነገሮች ወዲያው ይገፉኛል እና ለማልቀስ ለማልቀ እስከገዳዳኝ እናቴ ስልኩን ተቀበለችኝ ሄሎ አለች ልጄ የምን ማልቀስ ነው እናንተ ጠንክራችሁ እኛም ማጠንከር አለባችሁ እናትን ማብርተት አለብህ በላሁን ነገሮችን አስተካክልና ወደዚህ ና። ከዚህ በኋላ ኮኛ ዘመድ ቤተሰብ ሆነናል። ምንም ችግር የለም ልጄ፣ አይዞ በርታ ብላ እናቴ ስልኩን ዘጋች። ከዛ በኋላም እራታችንን በላለንና ሁላችንም ወደ መኝታችን አመራን። በአባዬንም እናቴ አስተካክል አስተኝተዋለች። ብቻ እግዚአብሔርን አመሰገንን፣ ጸሎታችን አደረስና ሁላችንም ወደ መኝታችን አመራን። ሰላም ጤና ስጥልን። ውድና የተከበራችሁ የፋሚሊ ቱብ ተከታታዮች በያላችሁበት ሰላማችሁ ስትይበል በተለያዩ ዓለም ዳርቻ የምትኖሩ ኢትዮጵያውያን፣ ኤርትራውያን፣ ሙስሊም ክርስቲያን በያላችሁበት ቸርስ የፈጣሪ ጥበቃ የለያችሁ። እንግዲህ ህይወት በአጋጣሚ እንደተከታተላችሁት ክፍል አምስት ይህንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ እንደተለመደው ለቻናል አንችን አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ የተለመደውን ትብብራችሁን ሼር፣ አስተያየታችሁን በኮመንት እያስቀመጣችሁ ታበረታቱን ዘንድ መልእክታችን ነው። ኢትዮጵያ ሀገራችን ሰላም ያርግልን። በተለያዩ በስደት ዓለማት ያሉትን ወገኖቻችንን ፈጣሪ አምላክ ይጠብቅልን። በሰላም እንደወጣን በሰላም ለሀገራችን ይመልሰን። ቸር ሰንብቱልኝ። ኢትዮጵያ ሀገሬን ሰላም ያርግልን። አሜን።